እንደምናላችሁ እኔ አለሁ። እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ማርን ስንመገብ የማርን ጥቅሙን የሚያሳጡ የምንሰራቸውን ስህተቶችን እናም ከመጠን በላይ ማርን መመገብ የሚያስከትለውን የጤና ጉዳቶችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ከዚህ ቪዲዮ ጋር ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። ላይክ ሳታደርጉ በፍጹም አትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ማር ጸረ ተዋሲያን ባህርያት አንቲ ኦክሲዳንቶችና የምግብ መፈጨት ጥቅሞችን ጨምሮ የተለያዩ የጤና ጥቅሞች ያሉት ተፈጥሯዊ የሆነ ጣፋጭ ምግብ ነው። ሆኖም የማርን የጤና ጥቅሞች ሙሉ በሙሉ ለመጠቀም የተወሰኑ የአመጋገብ ስህተቶችን ማስወገድ በጣም አስፈላጊ ነው። የማርን የጤና ጥቅሞችን ሊያሳጡ የሚችሉ የምንሰራቸው የአመጋገብ ስህተቶችን አሁን ነግራቸዋለሁኝ። አንደኛ ከመጠን በላይ ማርን መውሰድ ወይም ደግሞ መመገብ ነው። ማርን ከመጠን በላይ መጠቀም ከፍተኛ የስኳር መጠን እንዲኖር ሊያደርግ ይችላል። ማር ጠቃሚ ውህዶችን ቢይዝም በፍሩክቶስናም በጉልኮስ የበለጸገ ነው። ከመጠን በላይ ማርን መውሰድ የክብደት መጨመር፣ የደም ስኳር መጠን መጨመር እና እንደ ኢንሱሊን ሬዚስታንስ እና አይነት ሁለት የስኳር በሽታ ያሉ ተዛማጅ የጤና ችግሮችን ሊያስከትል ይችላል። ማር ተፈጥሯዊ ነው ማለት ከካሎሪ ነፃ ነው ማለት አይደለም። ከመጠን በላይ መውሰድ የካሎሪ ትርፍንናም የክብደት መጨመርን ሊያስከትል ይችላል። ይህም የጤና ጥቅሞቹን ሊያሳጣን ይችላል። በመጠኑ መጠቀም አስፈላጊ ነው። ሁለተኛ ከከፍተኛ ደረጃ ከተዘጋጁ ምግቦች ጋር መቀላቀል ነው። እንደ ኬክ ወይም ደግሞ ጣፋጭ ምግቦች ካሉ የተጣራ ስኳርናም ጤናማ ያልሆኑ ቅባቶች የበዛባቸው ምግቦች ጋር ማርን ማጣመር ስህተት ነው። ይህ ጥምረት እብጠት ወይም ደግሞ ኢንፍላሜሽን እናም የተመጣጠነ ምግብ እሴት መቀነስን ሊያስከትሉ የሚችሉ ውህዶችን ይፈጥራል። የማር የጤና ጥቅሞች በከፍተኛ ደረጃ በተዘጋጁ ምግቦች አሉታዊ ተጽዕኖች ይሸፈናል። ሶስተኛ ደግሞ ማርን ማሞቅ ነው። በተለይ በከፍተኛ ሙቀት ለማብሰል ወይም ደግሞ ለመጋገር ማርን ማሞቅ ስህተት ነው። ማርን ከ40 ዲግሪ ሴንቲግሬድ ወይም ደግሞ ከአንድ መቶ አራት ዲግሪ ፋናራይት በላይ ማሞቅ ጠቃሚ ኢንዛይሞቹን፣ አንቲ ኦክሲዳንቶችንና ሌሎች ንጥረ ነገሮችን ሊያጠፋው ይችላል። ይህ ሂደት እንደ ሃይድሮክሲ ሜቴል ፈርፍራል ወይም ደግሞ ኤችኤምኤፍ ያሉ ጎጂ ውዶች እንዲፈጠር ሊያደርግ ይችላል። ይህም በብዛት ሲወሰድ መርዛማ ሊሆን ይችላል። አራተኛ ጤናማ ያልሆኑ ቅባቶች ጋር ማጣመር ነው። በተለይ ጤናማ ያልሆኑ ቅባቶችን ትራንስፋት ወይም ደግሞ ከመጠን በላይ የሳቹሬትድ ፋትን በሚጠቀሙ ከፍተኛ ቅባት ያላቸው የምግብ አዘገጃጀት መመሪያዎች ውስጥ ማርን እንደ ጣፋጭ መጠቀም ስህተት ነው። ይህ የማርን የጤና ጥቅሞች ሊቀንስና የልብ በሽታ እና እብጠት ወይም ደግሞ የኢንፍላሜሽን አደጋን ሊጨምር ይችላል። እንደ ለውዝ ዘሮች ወይም ደግሞ ሲድስ የምንላቸው እንደ ተልባና ቺያ ሲድስ፣ ሄምፕ ሲድስ ወይም ደግሞ እንደ አቮካዶ ካሉ ጤናማ ቅባቶች ጋር ማርን ማጣመር የተሻለ ነው። አምስተኛ፣ ያልተጣራ ማርን መጠቀም እንችላ ማለት ነው። ያልተጣራ ማርን ከመምረጥ ይልቅ የተዘጋጁ የሚሸጡ በሱፐርማርኬት የሚሸጡ ማርን መምረጥ ስህተት ነው። የተዘጋጁ ማር ብዙውን ጊዜ ጠቃሚ ንጥረ ነገሮችን እናም አንቲኦክሲዳንቶችን ከሚያስወግዱ የማጣራት ሂደቶች ውስጥ የሚያልፉ ናቸው። ያልተጣራ ማር ተፈጥሯዊ ኢንዛይሞቹንና አንቲኦክሲዳንቶችን ይይዛል፣ ይህም ብዙ የጤና ጥቅሞችን ይሰጣል። ስለዚህ ተፈጥሯዊና ፍሬሽ ማርን ገዝታችሁ ተጠቀሙ። ስድስተኛ ለአለርጂዎች ትኩረት አለመስጠት ነው። አንዳንድ ግለሰቦች ለአበባ ዱቄት ወይም ደግሞ በማር ውስጥ ላሉ ንጥረ ነገሮች አለርጂ ሊኖራቸው ይችላል። ይህ ማንኛውንም ሊኖር የሚችል የጤና ጥቅምን ሊሸፍኑ የሚችሉ አሉታዊ ምላሾችን ሊያስከትል ይችላል ሰባተኛ ከሚዛናዊ አመጋገብ ይልቅ ማርን መጠቀም ነው ሚዛናዊ አመጋገብን ሳትጠብቁ ማርን እንደ ዋና የጣፋጭነት ምንጭ መቁጠር ማር የተጣራ ስኳር ጤናማ አማራጭ ሊሆን ቢችልም ብቸኛው የጣፋጭነት ምንጭ ወይም ደግሞ በልኩ መመገብም መቻል አለባችሁ ለተሻለ ጤና የተለያዩ ሙሉ ምግቦችን ፍራፍሬዎችን እናም አትክልቶችን የሚያካትት ሚዛናዊ አመጋገብን መመገብ አስፈላጊ ነው። ስምንተኛ የማርን እናም ሌሎች የሚወሰዱ ካርቦሃይድሬቶችን ግላይሲሚክ ኢንዴክስን ግምት ውስጥ የማታስገቡ ከሆነ ነው። ማርን ከከፍተኛ ግላይሲሚክ ኢንዴክስ ምግቦች ጋር መውሰድ ከዝቅተኛ ግላይሲሚክ ኢንዴክስ ምግቦች ጋር ከመውሰድ ይልቅ የደም ስኳር መጠንን በከፍተኛ ሁኔታ ሊጨምር ይችላል። ይህም የስኳር በሽታ ላለባቸው ሰዎች በተለይ በጣም አሳሳቢ ሁኔታ ነው። ዘጠነኛ ከሌሎች ንጥረ ምግብ የበለጸጉ ምግቦች ጋር ማርን የማታጣምሩ ከሆነ ነው። ማርን እንደ እርጎ ለስላሳ፣ ወይም ደግሞ አጃ ካሉ በንጥረ ምግብ የበለጸጉ ምግቦች ጋር ማጣመር ሰፋ ያለ ቫይታሚኖችን፣ ማዕድናቶችንና ፋይበሮችን በማቅረብ የጤና ጥቅሞቹን ሊያሳድግ ይችላል ማለት ነው። በአጠቃላይ የማርን የጤና ጥቅሞች ከፍ ለማድረግ በጥንቃቄና በመጠኑ ከሚዛናዊ እና ጤናማ አመጋገብ ጋር በማጣመር መጠቀም አስፈላጊ ነው። እነዚህን ስህተቶችን ማስወገድ ያስፈልጋል ማለት ነው። ታዲያ ማርን በጤናማ መንገድ በአመጋገባችሁ ውስጥ አካታችሁ እንዴት መጠቀም እንደምትችሉ ደግሞ አሁን እነግራችኋለሁ። አንደኛ ያልተጣራ ተፈጥሯዊ ማርን መምረጥ ወይም ደግሞ መግዛት ነው። ለንግድ ከተዘጋጀ ማር ይልቅ ሁልጊዜ ያልተጣራ ያልተቀነባበረ ተፈጥሯዊ ማርን ምረጡ። በተለይ በተለይ በኢትዮጵያ ውስጥ በየሱፐርማርኬቶች ውስጥ የሚገዙት ወይም ደግሞ የሚሸጡት ማሮች ምንም ትክክለኛ ማር አይደሉም። ስኳር የበዛባቸው ወይም ደግሞ ሙሉ በሙሉ ስኳር እንደሆኑ ማወቅ አለባችሁ። ስለዚህ ተፈጥሯዊ ማር አይደሉም። ያልተጣራ ማር በፕሮሰሲንግ እና በፓስቸራይዜሽን ጊዜ የሚጠፉ ጠቃሚ ንጥረ ነገሮችን ኤንዛይሞችንናም አንቲኦክሲዳንቶችን ይይዛል። እንዲሁም የአንጀት ጤናን ሊጠቅሙ የሚችሉ እንደ ፕሮባዮቲክስ ያሉ ውህዶችን ይዟል። ስለዚህ ተፈጥሯዊ ፍሬሽ ማርን መጠቀም ይመረጣል። ሁለተኛ፣ ማርን በልኩ ተጠቀሙ። በተለምዶ በቀን ከአንድ እስከ ሁለት የሻይ ማንኪያ በቂ ነው። ልከኝነት ከመጠን በላይ ስኳርናም ካሎሪ መውሰድን ለመከላከል ይረዳል። እንዲሁም እንደ የክብደት መጨመር ወይም ደግሞ የደም ስኳር መጨመር ያሉ አሉታዊ ተጽዕኖዎች ሳይኖሩ የማርን የጤና ጥቅሞችን እንድታገኙ ያስችላችኋል። ሶስተኛ ከሙሉ ምግቦች ጋር አዋህዳችሁ ተጠቀሙ። ማርን እንደ ፍራፍሬዎች፣ ሙሉ እህሎች፣ ለውዝ ወይም ደግሞ እርጎ ካሉ በንጥረ ምግቦች የበለጸጉ ምግቦች ጋር በምግብ ውስጥ በማካተት ተጠቀሙ። ለምሳሌ የግሪክ እርጎ ላይ ማርን ማፍሰስ የፕሮቲን መጠንን ከፍ ሊያደርግናም ፕሮባዮቲክስን ሊያቀርብ ይችላል። ከአጃ ጋር እንደ ሙሉ እህሎች ማጣመር ደግሞ የእርካታ ስሜትን ያበረታታል። የማር ጥቅሞቹን በከፍተኛ ሁኔታ ይሰጣችኋል ማለት ነው። አራተኛ ማርን ከማሞቅ ተቆጠቡ። ማርን ማሞቅ ጠቃሚ ኢንዛይሞቹንናም አንቲኦክሲዳንቶቹን ሊያጠፋ ይችላል። በምትኩ ማርን እንደ ከእጽዋት ሻይ ወይም ደግሞ አጃ ያሉ ሞቅ ያለ ትኩስ ያልሆነ ፈሳሾች ወይም ደግሞ ምግቦች ከበሰሉ በኋላ ጨምራችሁ ተጠቀሙ። አምስተኛ እንደ ተፈጥሯዊ ጣፋጭ ተጠቀሙ። በምግብ አዘገጃጀት ወይም ደግሞ መጠጦች ውስጥ የተጣራ ስኳርን በማር ተኩ። ማር ከስኳር የበለጠ ጣፋጭ ነው፣ ስለዚህ በተለምዶ ስኳር ከምትጠቀሙት ያነሰ መጠቀም ትችላላችሁ። ይህ ተጨማሪ ንጥረ ነገሮችን በምታገኙበት ጊዜ አጠቃላይ የስኳር መጠናችሁን ሊቀንስ ይችላል። ስድስተኛ ከጤናማ ቅባቶች ጋር ማጣመር ነው። ማርን እንደ ለውዝ ቅቤ፣ አቮካዶ ወይም ደግሞ ዘሮች ወይም ደግሞ ሲድስ ከምንላቸው እንደ ተልባ፣ ቻያ ሲድስ፣ ሄምፕ ሲድስ ካሉ የጤናማ ቅባቶች ምንጮች ጋር አጣምራችሁ ተጠቀሙ። ጥምረቱ የተሻለ የእርካታ ስሜት እንዲኖር እናም የበለጠ ሚዛናዊ ምግብ እንዲያቀርብ ሊያደርግ ይችላል። ሰባተኛ የመመገቢያ ጊዜን ግምት ውስጥ ማስገባት ነው። እንደ ከአካል ብቃት እንቅስቃሴ በፊት ወይም እንደ የጠዋት ተግባር አካል ላሉ የታለሙ ጥቅሞች ማርን በተወሰኑ ጊዜያት ውሰዱ። ማር በቀላሉ ሊዋሃዱ በሚችሉ ካርቦሃይድሬትሶች ምክንያት ከአካል ብቃት እንቅስቃሴ በፊት ፈጣን የኃይል ምንጭ ሆኖ ሊያገለግል ይችላል። እንዲሁም በጠዋት ከተወሰደ ቀኑን ሙሉ የኃይል ደረጃ ለማረጋጋት ይረዳል። ማርን በተለይም እንደ የወይራ ዘይትና ቆምጣጤ ካሉ የራሳቸው የጤና ጥቅሞች ካላቸው ንጥረ ነገሮች ጋር ሲደባለቅ አንቲ ኦክሲዳንቶችን ሊያቀርብ ይችላል። ስምንተኛ የእጽዋት ሻዮችናም ቶኒኮች ላይ ማርን ጨምሩ። እንደ ዝንጅብል ሻይ ወይም ደግሞ የሎሚ ውሃ ያሉ የጤና ጥቅሞች ሊኖራቸው የሚችሉ የእጽዋት ሻይ ወይም ደግሞ ቶኒኮች ላይ ማርን ጨምሩ። ይህ ጥምረት የእጽዋት ሻይ የሚያረጋጋ ውጤት ለምሳሌ ጸረ ብግነትና የምግብ መፈጨት ጥቅሞችን ሊያሳድግ እናም የማርን ተፈጥሯዊ ጣፋጭነት ሊያሟላ ይችላል። ዘጠነኛ ለአለርጂዎች ትኩረት መስጠት ነው። የታወቁ አለርጂዎች በተለይም ለአበባ ዱቄት ወይም ደግሞ ለንብ ምርቶች አለርጂ ካለባችሁ ማርን ስትወስዱ በጥንቃቄ መሆን አለበት። የማር ፍጆታ ደህንነቱ እየተጠበቀ መሆኑን ማረጋገጥ የጤና ጥቅሞቹን ሊያሳጡ የሚችሉ አሉታዊ ምላሾችን ለማስወገድ ይረዳል። አስረኛ ጥሩ የአፍ ንጽህናን መጠበቅ ነው። ማርን ከወሰዳችሁ በኋላ በተለይ እንደ መክሰስ ወይም ደግሞ የምግብ አካል ከሆነ ጥሩ የአፍ ንጽህናን ጠብቁ። ማር በውስጡ ባለው የስኳር ይዘት ምክንያት በጥርሶች ላይ ከተረፈ የጥርስ መበስበስን ሊያስከትል ይችላል። ማርን ከወሰዳችሁ በኋላ ጥርሳችሁን መቦረሽ ወይም ደግሞ ውሃ መጠጣት ይህንን አደጋ ለመቀነስ ይረዳል ማለት ነው። ማርን ከተጠቀማችሁ በኋላ ጥርሳችሁን ቢያንስ ቢያንስ ከሰላሳ ደቂቃ በኋላ ነው መቦረሻ ያለባችሁ። አስረኛ በእጽዋት መድኃኒቶች ውስጥ ተጠቀሙ። እንደ የጉሮሮ ማስታገሻዎች ከሎሚ እናም ከሞቀ ውሃ ጋር በመደባለቅ ወይም ከእርጎ ወይም ደግሞ ከአጃ ጋር በማጣመር ባሉ የቤት ውስጥ መፍትሄዎች ውስጥ ማርን እንደ ተፈጥሯዊ ንጥረ ነገር ተጠቀሙ። የማር ማር ተፈጥሯዊ ጸረ ተህዋሲያን ባህሪያት የጉሮሮ ህመምን ለማስታገስ ወይም ደግሞ ለቆዳ በውጫዊ አጠቃቀም ውስጥ ይውላል። ማር ብዙውን ጊዜ በጤና ጥቅሞቹ የሚወደስ ቢሆንም ከመጠን በላይ ደግሞ ማርን መውሰድ በርካታ የጎንዮሽ ጉዳቶችን ሊያስከትል ይችላል ማለት ነው። አሁን ደግሞ ከልክ በላይ ማርን ብትጠቀሙ የሚያስከትልባችሁ የጎንዮሽ ጉዳቶችን እነግራችኋለሁ። አንደኛ ከፍተኛ የስኳር መጠን መውሰድ ነው። ማር በዋነኛነት በፍሩክቶስና በጉልኮስ የተዋቀረ ሲሆን ሁለቱም የስኳር አይነቶች ናቸው። ከመጠን በላይ መውሰድ በአጠቃላይ ከፍተኛ የስኳር መጠን እንዲኖር ሊያደርግ ይችላል። ይህ የክብደት መጨመር፣ ከመጠን በላይ ውፍረትና የኢንሱሊን ሬዚስታንስና አይነት ሁለት የስኳር በሽታ የመያዝ እድልን ከጊዜ ወደ ጊዜ ሊጨምርባችሁ ይችላል። ሁለተኛ የደም ስኳር መጨመር ነው። ማር ተፈጥሯዊ ጣፋጭ ሊሆን ቢችልም የደም ስኳር መጠንን ይነካል። ከፍተኛ መጠን መውሰድ የደም ውስጥ የጉልኮስ መጠን ከፍተኛ ጭማሬን ሊያስከትል ይችላል። ይህም በተለይ የስኳር በሽታ ወይም ደግሞ የኢንሱሊን ሴንሲቲቪቲ ላላቸው ሰዎች አሳሳቢ ሊሆን ይችላል። ሶስተኛ የጥርስ ችግሮች ነው። ማር ስኳር የበዛበት ሲሆን በጥርሶች ላይ ሊጣበቅ ይችላል። አዘውትሮ ከፍተኛ መጠን ያለ ተገቢ የጥርስ ንጽህና መውሰድ በውስጡ ባለው ስኳር ምክንያት ለጥርስ መበስበስ፣ ለጥርስ መቦርቦር እናም ለድድ በሽታ አስተዋጽኦ ሊያደርግ ይችላል። አራተኛ የምግብ መፈጨት ችግሮች ነው። ከፍተኛ መጠን ያለው ማር የምግብ መፈጨት ችግርን ሊያስከትል ይችላል። አንዳንድ ሰዎች በተለይም ለፍሩክቶስ ስሜታዊ ከሆኑ ወይም ደግሞ ከፍተኛ መጠን ያለው ማርን ከወሰዱ የሆድ መነፋት፣ ጋዝ፣ ተቅማጥ ወይም ደግሞ የሆድ ቁርጠት ሊሰማቸው ይችላል። አምስተኛ የክብደት መጨመር ነው። ማር በካሎሪ የበለጸገ ሲሆን በአንድ የሾርባ ማንኪያ 64 ካሎሪ አካባቢ አለው። ከመጠን በላይ ማርን መብላት ከመጠን በላይ የካሎሪ መጠን እንዲኖር ሊያደርግ ይችላል። ይህም ከአካላዊ እንቅስቃሴ ጋር ካልተመጣጠነ የክብደት መጨመርን ያስከትላል። ስድስተኛ የአለርጂ ምላሾች ነው። አልፎ አልፎ ቢሆንም አንዳንድ ግለሰቦች እንደ የአበባ ዱቄት ወይም ደግሞ የንብ ፕሮቲኖች ላሉት በማር ውስጥ ላሉ ንጥረ ነገሮች አለርጂ ሊኖራቸው ይችላል። ማሳከክ፣ እብጠት በተለይም ለንብ ምርቶች አለርጂ ካለባቸው ሰዎች ላይ እንደ አናፊላክስስ ያሉ ከባድ ምላሾችን ሊያስከትሉ ይችላሉ። ሰባተኛ የልብ በሽታ የመያዝ እድልን መጨመር ነው። ከማር የሚገኘው ከመጠን በላይ የስኳር መጠን ለልብ በሽታ ተጋላጭነትን የሚጨምሩ ሁኔታዎችን ሊያበረክት ይችላል። ከፍተኛ የስኳር መጠን መውሰድ ከፍ ካለ ትራይግሊሰራይድ መጠን፣ እብጠትናም የክብደት መጨመር ጋር የተያያዘ ሲሆን እነዚህ ሁሉ የልብና የደም ቧንቧ በሽታዎች አጋላጭ ናቸው። ስምንተኛ፣ ከፍተኛ መጠን ያለው ጣፋጮችን በተደጋጋሚ መውሰድ የጣዕም ምርጫዎችን ሊጎዳ ይችላል። ከጊዜ በኋላ ግለሰቦች ጣፋጭ ምግቦችን መምረጥ ሊጀምሩ ይችላሉ። ይህም ከሌሎች ምንጮች ተጨማሪ ስኳር መጠን እንዲጨምር ሊያደርግ ይችላል። ዘጠነኛ፣ የፍሩክቶስ ከመጠን በላይ መጫን ነው። ማር ከፍተኛ መጠን ያለው ፍሩክቶስን ይዛል። ይህም ከመጠን በላይ ሲወሰድ አሉታዊ ተጽዕኖዎች ሊኖረው ይችላል። ከፍተኛ መጠን ያለው ፍሩክቶስ የጉበት ስብ ክምችት፣ የሜታቦሊክ ችግሮች እና ከጊዜ ወደ ጊዜ አልኮል ያልሆነ ስባማ ጉበት በሽታን ሊያስከትል ይችላል። አስረኛ በጨቅላ ህፃናቶች ላይ የቦቱሊዝም አደጋን ይጨምራል። ማር በቦቱሊዝም አደጋ ምክንያት ከአንድ ዓመት በታች ለሆኑ ህፃናት ፈጽሞ መሰጠት የለበትም። የጨቅላ ህፃን ቦቱሊዝም በባክቴሪያ ኮስትሪዲየም ቦቱ ሊኒየም የሚመረቱ በመርዛማ ንጥረ ነገሮች የሚከሰት ያልተለመደ ነገር ግን ከባድ በሽታ ሲሆን ይህም በማር ውስጥ ሊኖር ይችላል። ስለዚህ ማርን ከልክ በላይ የምትጠቀሙ ከሆነ እነዚህን ሁላ አደጋን ወይም ደግሞ የጎንዮሽ ችግሮችን ያስከትላል። በተለይ ለህፃናት በፍጹም መሰጠት የለበትም። በአጠቃላይ ማርን በመጠኑ ሲወሰድ ለምግብ ጤናማ ተጨማሪ ነገር ሊሆን ቢችልም ከመጠን በላይ መውሰድ የተለያዩ የጤና ችግሮችን ሊያስከትል ይችላል። ጥቅሞቹን ከፍ ለማድረግና አሉታዊ የጎንዮሽ ጉዳቶችን ሳያስከትሉ ማርን በሚዛናዊ አመጋገብ ውስጥ ማካተት በጣም አስፈላጊ ነው። እንደ ሁል ጊዜው የተወሰኑ የጤና ሁኔታዎች ወይም ደግሞ ስጋቶች ካለባችሁ ለግል ጤናችሁ የተሻለውን ለመወሰን የጤና ባለሙያን ማማከር ይመከራል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይሌኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው